አገዛዙ ዘመቻ ማዕበል በሚል ያወጀው ውጊያ ዛሬም በአማራ ክልል በርካታ አካባቢዎች ቀጥሏል። የፋኖ አመራሩ ሻለቃ ዝናቡ ልንገረው በበኩሉ ጸረ ማጥቃት ውጊያ በማድረግ ሊማርክ የመጣን የአገዛዙን ኃይል በፋኖ በገፍ ተማርኳል ሲላስታውቋል። አስታውቋል ሻለቃ ዝናቡ ልንገረው አገዛዙ በጎጃም ቀጠና ብቻ ከአምስት ክፍለ ጦር በላይ አስገብቷል ብሏል። ብርጋዴር ጀነራል ዘውዱ ሰጣርጌ በበኩላቸው ሰራዊታቸው በአስቸጋሪ አየር ንብረት እየተፈተነ ፈታኝ ግዳጆችን እየተወጣ ነው ሲሉ አስታውቀዋል። በዝርዝር እንመለከተዋለን። የህወሓትን ክፍፍል ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳሰበ። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። ይህ በእንዲህ እንዳለ ዘ ጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቅርቧል። በዝርዝር እንመለከተዋለን። በአዲስ አበባ ከተማ የትግራይ ተወላጆች እየታሰሩ መሆኑ ተሰማ። በአዲስ አበባ ከተማ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስራት እየተፈጸመ እንደሆነ ሁለት ተቋማት ተቃውሟቸውን አሰምተዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ሰላም ጤና ይስጥልን። በመላ ዓለም ክፍል የምትገኙ ክብራትና ክብራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። አገዛዙ ዘመቻ ማዕበል በሚል ያወጀው ውጊያ በአማራ ክልል በርካታ አካባቢዎች ዛሬም ቀጥሏል። የአገዛዙ ጦር እስከ ሰኔ 30 2017 ዓ.ም ፋኖን አጠፋለሁ በሚል ያወጀው ዘመቻ ማዕበልን ተከትሎ በአማራ ክልል በርካታ አካባቢዎች ውጊያው በከባድ ሁኔታ መቀስቀሱ የሚታወስ ሲሆን ዘመቻው በቀንም በሌሊትም ዛሬም ቀጥሏል ተብሏል። የፋኖ አመራሩ ሻለቃ ዝናቡ ልንገረው ከሰኔ 19 2017 2017 እስከ ሰኔ 23 2017 ዓ.ም የተደረጉ ውጊያዎችን በተመለከተ በይፋ እንደገለጸው አገዛዙ ለዘመቻው ሲባል በጎጃም ቀጠና ብቻ ቀደም ሲል ከነበረው ተጨማሪ ከአምስት ክፍለ ጦር በላይ በኃይል አሰማርቷል ወይም አስገብቷል ነው ያለው። ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባው ብዛቱ ከአምስት ክፍለ ጦር በላይ ነው ያለው። ሻለቃ ዝናቡ የአገዛዙ ጦር ከወሎ፣ ከጎንደር፣ ከሸዋ፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተወጣጣ ኃይል በማሰማራት በጎጃም ቀጠና የፋኖ መሪዎችን ኢላማ ያደረገ ዘመቻ ማዕበል መክፈቱን አስታውቋል። የአገዛዙን ጦር የማጥቃት ዘመቻ ተከትሎ መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ገድል ተፈጽሟል ሲል ነው ዝናቡ ያስታወቀው። የአገዛዙ ጦር ውጊያ በከፈተባቸው አካባቢዎች ንጹሐንን መግደሉንና የአርሶ አደሩን ንብረት መዝረፉን የተናገረው ዝናቡ የፋኖ ኃይል የአገዛዙን ማጥቃት ቀልብሶ በመልሶ ማጥቃት ደጋዳሞትና ሌሎች የውጊያ ቀጠናዎችን እየተቆጣጠረ እንደሆነ አስታውቋል። ሊማርክ የመጣ ኃይል ተማርኳል ሲል ነው ሻለቃ ዝናቡ ያስታወቀው። በሌላ በኩል በበርካታ አካባቢዎች ዛሬም ባገዛዙ ጦርና በፋኖ ኃይሎች መካከል ውጊያ መቀጠሉን የታወቀው በጎጃም ደጋዳሞት፣ ቋሪት፣ ቢቡኝ፣ ጎንጅ ቆለላ፣ ይልማና ዴንሳ፣ ማቻከል፣ አማኑኤል እንዲሁም ፋግታ ኮማ አካባቢዎች የፋኖ መልሶ ማጥቃት ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። እንዲሁም በጎንደር ቀጠና ዳባት ወርቅ ደቦና አካባቢው ከባድ ውጊያ ተደርጓል ተብሏል። በተለይም በደቡብ ጎንደር ደራ ወረዳ ሽሜ ማርያም አካባቢ የአገዛዙ ጦር በሶስት አቅጣጫ በሌሊት ተኩስ መክፈቱን ተከትሎ ከባድ ውጊያ መደረጉን የአካባቢው የመረጃ ምንጮች ተናግረዋል። በዚሁ ውጊያም በአገዛዙ ጦርም በፋኖ በኩልም ጉዳት ተመዝግቧል ተብሏል። በተያያዘም በሰሜን ወሎ ቆቦ ወረዳና በሰሜን ሸዋ ዞን ምንጃር ቀጠና የፋኖ ኃይሎች በፈጸሟቸው የደፈጣ ጥቃቶች በርካታ ያገዛዙ ጦር አባላት ሲገደሉ፣ ተሽከርካሪዎችም ወድመዋል ሲሉ የመረጃ ምንጮቻችን ጠቁመዋል። በሰሜን ሸዋ ዞን ያገዛዙ ጦር አባላት ከምንጃር ሸንኮራ አረርቲ ከተማ ወደ በረህት ወረዳ ተሽከርካሪ ሲጓዙ በተከፈተ የደፈጣ ውጊያ ከ15 በላይ ያገዛዙ ጦር አባላት ተጎድቷል ተብሏል። በተመሳሳይ በሰሜን ወሎ ዞን ከቆቦ ከተማ ወደ ተኩለሽ አቅጣጫ የወጣ ያገዛዙ ጦር በፋኖ ኃይሎች ደፈጣ ተጥሎበት ከፍተኛ ጉዳት ተመዝግቦበታል ተብሏል። በሌላ በኩል ያገዛዙ ጦር የሰሜን ምሥራቅ እዝ ዋና አዛዥ ብርጋዴር ጀነራል ዘውዱ ሰጥአርጌ በሰሜን ወሎ ዞን መርሳ ቀጠና ሰራዊታቸው በአስቸጋሪ አየር ንብረት እየተፈተነ ፈታኝ ግዳጁን እየተወጣ ነው ሲሉ አስታውቀዋል። ጄኔራሉ በሰራዊቱ መስዋዕትነት ማህበረሰቡ ከስጋት ወጥቶ ሙሉ በሙሉ ወደ ቀደመ እንቅስቃሴው እንዲመለስ ተደርጓል ብለው ተናግረዋል። ሆኖም ዘውዱ ሰጥ አርጌ ይህንን በሚናገሩበት መርሳ ቀጠና ከሰሞኑ ብቻ ፖሊስ ጣቢያ መውደሙን የብልጽግና አመራሮችም መገደላቸውና ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ መቀጠሉን ሲጠቅሱ አልተደመጡም። በሌላ መረጃ በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስራት እየተፈጸመ ነው ተባለ። ሁማን ራይትስ ፈርስት የተሰኘው የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጆች የሆኑ ወጣቶች በከተማዋ ባለሥልጣናት ኢላማ ተደርገው ያለምንም መደበኛ ክስና የፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው ሲል ክስ አቅርቧል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳዊ ወያኔ ትግራይ ወይም ሳዎት ትናንት ሰኔ 23 2017 ዓ.ም ባወጣው መግለጫ ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በሕገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሱ አስታውቋል። የመብት ተሟጋች ድርጅቱ ዋና ዳይሬክተር እንደገለጹት ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ ዙሪያ የሚቀርቡ ሪፖርቶች መከታተሉን ጠቁመው በኋላ ላይ ግን ለእስር የተዳረጉ ወጣቶች ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውን አመላክተዋል። ለእስር ተዳርገው የነበሩ ወጣቶችን ማነጋገራቸውን ጠቁመው እጅግ አሳሳቢ የሆነ አካሄድ መሆኑን አረጋግጠናል ብለዋል። ከሰሞኑ በአዲስ አበባ ሁሉም አካባቢዎች በሚባል ደረጃ የትግራይ ተወላጆች ከመንገድ እየታፈሱና ከስራ ቦታቸው እየተያዙ እየታሰሩ ይገኛሉ። በበርካታ የከተማዋ አካባቢዎች አሁንም በእስር ላይ የሚገኙ የትግራይ ተወላጆች የሆኑ ወጣቶች አሉ ሲሉ የገለጹት ደግሞ በኮተቤ፣ በሀና ማርያም፣ በላፍቶና በሌሎች አካባቢዎች የሚገኙ የትግራይ ተወላጆች ናቸው። ለእስር ተዳርገው በኋላ ላይ የተፈቱ እንዳሉም ለማረጋገጥ ተችሏል። አሁንም ግን ማንነት ላይ ያነጣጠረው እስር በአዲስ አበባ መቀጠሉን ለማረጋገጥ ተችሏል። ይህ በእንዲህ እንዳለ የህወሓትን ክፍፍል ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ያሳሰበ ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ ያቀርቧል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ ም ለአንዱ የህወሓት ክንፍ ያጋደለ የተባለለትን የአቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉ በት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑ ተነግሯል። በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎች ያመለክታሉ። አዲሱ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል ጋር የእርስ በርስ ውጊያ እንዳይገጥም የሚል ስጋት በበርካቶች ዘንድ ተፈጥሯል ሲል ጋዜጠኛ ሚሊዮን ኃይለሥላሴ ከመቀሌ ዘግቧል። ይህ በእንዲህ እንዳለ ዘ ጋርዲያን በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቀረበ። በጦርነቱ ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10 ፐርሰንት የሚጠጉት ሴቶች ለጾታዊ ጥቃት መጋለጣቸውን ጥናቶችን ጠቅሶ ዘ ጋርዲያን አስነብቧል። ከእነዚህ ውስጥ 70 በመቶ በቡድን የመደፈር የደረሰባቸው ናቸው ብሏል። እንደ ዘጋርዲያን ጥናት ሪፖርት የኤርትራ ወታደሮች ዓለም አቀፍ የጦርነት ሕግ ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማሐፀናቸው ውስጥ ባዕድ ቁሶችን መቅበራቸውን ከተጠቂዎች ማረጋገጥ ተችሏል ብሏል። ዘጋርዲያን አንዲት ጽናት የምትባል ተጠቂን አናግሮ ነበር። በትግራይ ጦርነት ወቅት በኤርትራ ስድስት ወታደሮች ተደፍራ ራሷን ስታ ነበር። ጽናት ከመደፈሯን በላይ ኢ ተፈጥሯዊ ግፍ እንደተፈጸመባት በገለልተኛ ሐኪሞች መረጃ ተረጋግጧል ይላል። ይህም በኤርትራ ወታደሮች በማሐፀኖ አየብረት የብረት ቁርጥራጭ ቡለኖች ብቻ የትግራይ ሴቶች ማሕፀን ፍሬ እንዳያፈራ የሚያደርጉ ቁሳቁሶች በሴትነት ገለዋ በኩል ወደ ማሕፀኗ እንዲገባ ተደርጓል። ይህ በጽናት ላይ ብቻ ሳይሆን በሺዎች የሚቆጠሩ የትግራይ ሴቶች ላይ የተፈጸመ አረመኔያዊ የወሲብ ጥቃት መሆኑን ሪፖርቱ ይገልጻል። በሌላ መረጃ የውጭ አገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክለው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት የውጭ አገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅን አጸደቀ። ምክር ቤቱ የውጭ አገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 2017 ዓ ም ነው ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበታል። የቀድሞው ረቂቅ ከመኖሪያ ቤት ተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ቋሚ ኮሚቴዎች ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ለማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑ አብራርቷል። ከዚህ በተጨማሪ በረቂቅ አዋጁ የማይንቀሳቀስ ንብረትን የሚመለከተው የተርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ተርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔ ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረታቸው የመኖ መኖሪያ ቤት ላይ ብቻ እንዲሆን አድርጓል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ አገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው። የውጭ አገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲሱ ንዑስ አንቀጽ መካተቱን የውሳኔ ሀሳቡ ያስረዳል። ከዚህ በተጨማሪ የውጭ አገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብ ተቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ አገር ዜጋ ባን አንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ አገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ አዲስ መስፈርት ተካቶበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆን እንደሚገባው አዋጁ ያትታል። የተወደዳችሁ አድማጭ ተመልካቾቻችን ከኢቲዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።